ጭራ የሚፈልገው ድሮ ባለሀብቶች ፈረሰኛ የሆኑ ባለአባቶች ነው ሲያደርጉ ማቅ። እነሱ ግን ማንም ሰው ጭራ መድረክ አስተማሪ ሆኖ መርብር ሆኖ ጭራ ለምንታያለ? ምንድነው እሱ ሚስት የትኛው መጽሐፍት ላይ ነው ጭራ ይዘ አስተምሪ ነው? የትኛው መጽሐፍት ላይ እንዳለ ያስረብኝ ይፈልጋሉ ይሄን መናገር ሁለተኛ ደግሞ መደላያ ወይ መደላያ ወይም፣ እዚህ ላይ የሚያደርጉት ነገር አይገባኝም። ምንድን ነው የትኛው መጽሐፍት ላይ ነው ያለው? የትሰው የትኛው ስንክሳር ላይ ነው ያለው? ምን ነው ላይ የሚያደርጉ ተባባሳቶች፣ ሌሎች አስተማሪዎች፣ ወንጌል አስተማሪዎች እዚህ ላይ የሚያደርጉት መዘምራም እ ወንጌል አስተማሪ እንትናቸው ብረስከሩ ማለት ነው። በዚህ በእንትን አድ ህገች አድርገው እዚህ ላይ ቅርጽ አድርገው ያደረጉት የናስም የሆነ የብሩ የወርቅ ምናምን መሰል አድርገው ያደረጉት እሱ ምንድን ነው? የምን ምሳሌ ይፈቀል ማለት ነው። የለም የትኛው ዛስ ላይ ነው ያለው? እሱን የምን ምሳሌ ናቸው? አጠቃላይ እዚህ ላይ የሰውን ትኩረት የሚስብ የግርማ ሞገስ አለ፣ የግርማ ሞገስ አሰርቶበት። ሁለተኛ ማንኛውም ካህን ጥያቄ የማቀረበው ማንኛውም ካህን እፀ መስቀል ይዛል እንጂ እንዴት ናስ መስቀል፣ ብር መስቀል፣ ሌሎች መስቀሎች ለምን ተደረገ? ሶስተኛ አልባሳት ላይ የቅዱሳን ስዕላትን ለምን ተሳቱ? አንደኛ፣ በየቲሸርቱ ላይ ሁለተኛ፣ በየእቃዎች ላይ ሶስተኛ፣ በጫማዎች ላይ እነኝህስ ምንን የሚያመለክቱ ጥያቄ ናቸው። እናቴም ቅድስት ንግር ማርያምም መልእክት የተላለፈ ሲኛል እነኝህን ጥያቄ የማቀርበት በሚዲያው የምናገረው ይሄ ይህንን ጥያቄ እንዲ ጥያቄ ያልተመለሰ የጥያቄ ጥያቄ ስላለ ይህን ጥያቄ እንዲመልሱ ልህ ተጳጳስም ጀምሮ ይህን ጥያቄ እንዲመልሱ ልህ ይፈልጋል። እሱን ሴት መጡ ላሉት ግልጽ አድርጋል። ይህ ነው፣ በፊት እንደዚህ ነበር። የደበቁት ነገር የለኝም። ትምህርት አስተማሪ ሳልማር ያደረገችኝ እናቴ ቅድስት ድንግል ማርያም ለሰባት ዓመት ተሰውሮ የነበረው ይህን አገልግሎት ይኸው እስካሁን ድረስ ያገልግልኩት በገዳ ጉራኪ ተገብያለሁ። አባ አብርሃም የሚባሉ አባት ጉራኪ ሰጥቶን ይኸው ብዝህ አገልግሎት ያገልግሉ ይገኛሉ። አስገቡ ብዝ ላይ የተቀበለኛ አካል የለም። ማስረጃዎች አሉ አገባል ስለዛ መዛፍ ትክ እያንዳንዱ ጸሎተባትሮስን ጭምር ይ አቀርባለሁ ጸሎተባትሮስን ይ ይባላል። እሷ እንዲያው በእርግጥ አሁን አጠቃላይ መመናሉ ተወዘጋግቧልና፣ አዎ በተለይ እነዚህ በዚህ ሰዓት ውስጥ ግብግብ ብላለው የኦርቶዶክስ ሃይማኖት ተከታይ ለሆኑት ህዝብ እንዲሁ ምን ይመክሩታል? እሱንም ጨምሮ አሁን ላይ ሁሉም ሰው አንዱ ተነስቶ እመቤታችን በዘይት አትባልም ይላል። አንዱ ተነስቶ ዳይ ጸድቅም ይላል። አንዱ ተነስቶ መልኩሴ ጸድቅም ይላል። አንዱ ተነስቶ ጸበር ሰውን አያስረፈልፍም ይላል እና ውዝግብ ያለች ሰዓት ላይ እንደደረስና በእርግጥ እግዚአብሔር ቻይ ነው ሁሉን ይችላልና እንደገና ደግሞ ጸጋውን በረከቱን የሰጠቻቸው ልጆች ደግሞ በዚህ ሰዓት ዝም ማለት የለባቸው። የቻለውን ያህል ሰው ሁሉ መናገር አለበት ብያለውና እንዲያው እርሶስ ምን ይላሉ ለዚህ? አንድ ወደዛ አንድ ወደዚህ ንፋስ እንደሚያ ቦና ወራ ለሚወረጋገድ ህዝብ ለምን መማና ነው እንዴ ምን ይላታል እንዴ በዛ ምን ይሻላል ህዝቡ የሚሻለው መምረጥና ማወቅ ይገባዋል መምረጥና ማወቅ የትኛውን አባት እንደሚመጥ ይወቅ መጀመር የትኛውን አገልግሎት እንደሚመጥ ይወቅ መመረመር አለበት እኔንም ጀምሮ ይመረምራል ሳይመረመር እና አግባብ እያሉ ነው። ስለዚህ ማወቅን መረዳት ይገባል። ሁሉንም ነገር መመርመር ይገባል። ዛሬ የምርመራ ጊዜ ሁሉም ብልጥ ነው። ቂል አይደለም። ስለዚህ ቂል አይደለም። ሁሉም ሁሉም ብልጥ ነው። እንዲሁ የቱን ይከተል ህዝቡ ግራ በሚያጋባ መልኩ፣ ይህ ለዚህ ግራ እያ ያደረገ ነገር ነው ያለው እና ራሴ ምጨምሩ እናያዛችን ቤዛ ቤት አትባል እነዚህ አባቶች ሲዘፉ ምመናም ደሞ በእርሶም ላይ የሆነ ቲክቶክ ላይ የለቀቁት ቪዲዮ ነበርና በዛ የተነሳ ብዙ ሰው ብዙ ብሏል፣ ብዙ ነገር መልሷል። ግን አንዳንዴ በዚህ በልኩ ማስተላለፍ የምፈልገው ሲቀደም ቅድስት ቤተ ክርስቲያን የቆመችው ብሎ ከጥርት ጀምራ ነው። በሚሊዮን የሚቆጠሩ ዓመት ዕድሜን ያላት በሺዎች እያሉ እነሱ ያሳጥሯት። የዛን ጊዜ እንደ ዛሬዎች አባቶች እንግሊዘኛ ያነበቡ አባቶች አይደለም የነበሩ እናታችን ቅድስት ድንግል ማርያም የገለጠችላቸው ልበ ብርሃን ያደረገቻቸው መድኃኔ ዓለም የጻፈላቸው ሰዎች ነገር ግን የጻፈላቸውን የሚያነቡና የሚተረኩ ዱሮን በዛን ሰዓት የሚሰብኩ አባቶች ነበሩ። እነሱ እንዳሁኖቹ ቀልጣፋን እንደሚሉ እንግሊዝኛ ባያወሩ ማለት ነው። እና የአሁኑ ወጣት ደግሞ የሚያምነው ወይ እንግሊዝኛ ላወራ ወይ ደግሞ ቀልጠፍ ቀልጠፍ ብሎ የሚናገር ሰው ነው የሚመስለው። እና እንደው በዚህ በተመለከተስ ምን ይላሉ? እንደ ምን መልስ አለት